ሰላምስ እሱ የዘላለም እረፍት ይሰጣል። ተመለስ ካጢያ ኢየሱስ ለኮራዚን ለቤተሳይዳ ለቅፍርናሆም የሰጠውን ተመሳሳይ እድል ለሲዶና ለጢሮስ ቢሰጣቸው ኖሮ ንሳ ገብቶ ተመልሰው እረፍትን ያገኙ ነበር። ግን አልሆነለቻም አልሆነላቸውም። እድል አለላንተ ቃዳይ ደስ ይዩ አንማ ሲማ ሲማያክ ሁለተኛው ቁጥር 25 እስከ 27፣ በዚያም ጊዜ ኢየሱስ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ስለገለጠላቸው አመሰግናለሁ። አዎን፣ አባት ሆይ ይህ በፊት በጎ ፈቃድ ሆኖ ተገኝቷል። ሁሉ ነገር ከአባቴ ተሰጥቶኛል። ከአብ ሌላ ወልድን የሚያውቅ የለም ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቅ የለም። ኢየሱስ የሚሰጠውን እውነተኛ የዘላለምን እረፍት ለማግኘት አንደኛው ከኃጢአታችን ከሲተታችን ተመልሰን ንሳ መግባት ይቀበለናል። ሁለተኛ እግዚአብሔር የሚገልጥልንን የሚሰጠንን የእሱን እውቀት መቀበል እካ የሱዚ

አንድ ጨርቅ ሲያልፍ ሌላ ታስገዛል። ጨርቅ ያልፋል፣ ፋሽን ያልፋል፣ አንተም ታልፋለህ አንድ ቀን። ከማለፊ በፊት ግን የዘላለምን እረፍት በዚህ ምድር ቀምሰ ብትጠጥሩ ነው ብቻ። ምንድነው ሁለተኛ፣ እግዚአብሔር ሊገልጥልን የፈለገውን በልጁ አማካኝነት ሊገልጥልን ሊናገረን ሊያስተምረን ለፈለገው እግዚአብሔር ይውቀት። ልብን ክፈት

ሰባዊ ሰው ነው። ሙሉ ሰው ነው። እግዚአብሔር በልጁ በኩል የሚገልጥልህን እውቀት የዘላለም መዳን እረፍት፣ የሚሰጠውን እውቀት ተቀበል። ብትቀበል የዘላለም እረፍት አገኛል። ግን የቃጦ ቆንጭ ሰረታ ይኳ ደረ ሶስተኛና የመጨረሻ የዘላለምን እረፍት ለማግኘት

ይዘንቱ ወይ ቁጥር 28 እና 30 እናንተ ሸክም የከበዳችሁ የደከማችሁ ሁሉ ወደኔ ኖ እኔም እረፍት እሰጣችኋለሁ። ቀንበሬን ተሸከሙ ከእኔም ተማሩ፣ እኔ በልቤ የዋህና ትሑት ነኝ፣ ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ

እኔ የምስራች አለ። ኢየሱስ ያሳርፋል። ና፣ የነፍስ እረፍት ይሰጣል። የነፍስ እረፍት እናንተ ደካሞች ሰዎች በሃይማኖት ስርዓት ነበሩ። ኢየሱስ ይህን ሲያስተምር የፖለቲካ ስርዓት ነበር። ሮማውያን በከፍተኛ ጭቆና ህዝቡን ያስተዳድሩ ነበር። በዚህ ጭቆና ውስጥ ነበሩ። የተለያዩ የሃይማኖት ቡድኖች ነበሩ። የእነሱ ግጋት ነበራቸው ጭንቀት ውስጥ ናቸው። ሰዎች ለተቀመጡ ሰዎች ኢየሱስ ድምፁን ከፍ አርጎ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ። እኔ ምን አደረጋለሁ? የኔ ወንድም በብዙ ሸክም ውስጥ ያለ ጫማ ጎፈሬ

የዘላለም እረፍት እስካላገኘ ድረስ የነፍስ እረፍት እስካላገኘ ድረስ መብላትን መጠጣትን እንደ ትልቅ ነገር አትቁጠር። ጌታ የለም የሚሉ ሰዎች እንኳን በልተው ጠጥተው ይኖራሉ። ያኖራል፣ እሱ ያበላል፣ ያጠጣል። ስለ እንጀራ ሆት ጉዳይ አይደለም። የዘላለምን እረፍት ለማግኘት ብቸኛው መንገድ ኢየሱስ ብቻ ነው። ኢየሱስም ምን አለ እናንተ ደካሞች ሸክም

ማለ ማይዲ አሰመለት ጠላየ ሂታን ጉሩ ምሲሰ በ በሂጠን ንሰገና ሰ አረሀ የሱስ ሸ ይሰና አሹረ ሸፖ ጠላቅደና ሸፖ ሸምፖ ደመነው የሱሰ ቆ ሀይ የዘላለም እረፍት የፈቀደ የወደደ ይቀበናል የዘላለምን እረፍት ለኢየሱስ ጥሪ ትክክለኛ ምላሽ ሰጠ ሰው

መብላትና መጠጣት በምድር ያለ ጉዳይ ነው። መብልና መጠጥ ረፍት ቢሰጥ ኖሮ ብዙ የሚያርፉ ሰዎች ነበሩ፣ ግን አላረፉ።